ውልድማ ራያ ነው። ቆቦደ አዲካ ገረብ ገረብ ሆርማት እንዴት ነው ራያ ውልደ ሰፊዎቹ ጨርጨር ጎቦ ውሃ ጎሊናና ወለት ሀላማጣዱ ጥቃቅልሻ ራያ ከሜዳው ላይ ላኩልኛ ሳድን ትሁን ማስታወሻ ውልድማ ራያ ነው። ከግርሻዎቹ ሀገር አያንበል ካለበት ከነውልደ እስውል ከነውልደ ለማ ከነውልደ ሳኮር ከውልደ ሰለሞን ከነውልደ አዲሉ ከነውልደ ጓንጉል! ከነውልደ ወሌ ከውልደ ዘገዬ ከነውልደ ውዱ ከነውልዱ ሽበሽ ከነውልደ ሃሜ ከነውልደ አርብሴ ራያ ነው እንጂ አላይቦ ሰማይ ስር ከተወለዱ አይቀር አያሳዝንም ወይ? ያሚያሚያፍ ሲያበዛ ራያ ለም ሰልብሎ ባላማረው ዘሩ ከሳብን ሲያበዛ ታዎችነን አላው ሃ ኤቦ ይታያል ገመሙ የአላማጣ መንገድ ለታይቆቦ ቀርቦ ከራማችን ራያ ባሃድራ ተከቦ ታሪክ የጥንት ነው ካባት የወረስ ነው። ራያ ዱር ገደር ላይ እነማን ካላችሁ በጦሽ ቸርዚቅ ነው። ቆቦ ፈንታ ኩቢ በዋከለ ሀሜ ሮብሶ ዳንጉራ የራያ ሁብር ነው። ዞብል በላይ ዘጌ ሮቢት ላሁን ግዛው ተኩለሻ ዳል ዘለቀ የይመር መሹ ነው። ወዳርበት ግዳድም ደንጎራ ብዬ ነው። አዩብ ሐምድ ወዳጆ ዋጃ በራ በላይ በመርፋታ ሰማይ ወንዶባ ተጣሰው ላቅልሻ ምላሽ ባራንቱ አባሴሩ አላማጣቀየ ወንዱር ጋበበ ነው ጀብነትቱ ውርስ ነው። የራያ ሜዳ ላይ በመዋጣ ድምቶ በካሪያ ቅለብለው በሞይ ዘርጣ አለ ነው የጥንቱ ውርስ አለ ዛሬ ማያም ብሎ ጥላት አስበርጋጊ ስብር ከጤነኛ በራያ ሞት ብሎ ሐሞታቸው ክቱ ለቃላቸው ታማኝ አሁን የት ይገኛል? እንደ ራዮች ፍጥረት ባሰቡት የሚገኝ አርሂቡ ነው እንጂ ሸርናይ ጠዳቸው ላመኑበት ሟቾች ገና ሲፈጥራቸው የኩሌ ባለቤት የነድል ያለንጌ በጎተራወቂ አዳራሽ ቤታቸው እርዝግዝቅ ያሉቱ ሎጋ ሎጋ ኡላጅ ራያዎች ናቸው። ካንጎት ነው ከቀዳ ከዶባ ምርጥ ዘር ብራኪ የተሰጡት ከባርዲው መንገሌ ከርጎው ጥሬ ወተት ራያ ራዩሞቹ ፈትፍተው እየበሉ ራያ መና እንዳይቀር ውልድማ ራያ ነው ዘወልድ መዛርዶቹ ከተንደባለሉት ስርየና ክፍሎም አመላቸው ምቹ ተካ ደረበው ራያው